ይህ እንግዲህ እኔ ፀጉሬን መብዛት ከምተብሩ ብዙ ትሪትመንት አልጠቀምም። ይህን እኔ በጣም የምወደው ካገኘሁ የአብሽ ቅባት ወይም ደግሞ የአብሽ ትሪትመንት ነው የምጠቀመው። ኮኮናትና አብሽ በመጠቀመው ማለት ነው። እነዚህ ሁለቱም በጣም ነው የምወዳቸው። ስታልጥሉ ደግሞ ደረቅ ጸጉራችሁ ደረቅ በደረቁ ከሚሆን ስትሰሩ እየከፈላችሁ መቀባት ማለት ነው። እየከፈላችሁ ያ እ ከቻላችሁ ቤት ውስጥ ነ ሽንኩርት ቀይ ሽንኩርት ጥቁር አዝሙድ ምናምን እያደረጋችሁ ተቀቡ ማለት ነው። እያፈግላችሁ ማለት ነው። ከቻላችሁ ደግሞ ሽታ ስራ ቦታ ማያስቸግራችሁ ከሆነ ረፍት ቦታ የምትሆኑ ከሆነ ቀይ ሽንኩርት ብቻ፣ ቀይ ሽንኩርት እየከተፋችሁ፣ ቀይ ሽንኩርቱን ከተፍ ተላጣችሁ በኋላ ከተፍ ከተፍ አድርጋችሁ፣ ብጩት ከፈጫችሁት በኋላ አጥልሉት። በደንብ አርጋችሁ አጥላችሁ፣ አሁን በጣም ረጭታችሁ አቆዩትና፣ ተቀብታችሁ አቆዩት። በጣም ለፀጉር በጣም ለተጎዳ ፀጉር እሱ በጣም አሪፍ ነው። እኔ ያው። ብዙም ሥራ ጋር ስለማይመቸኝ እኔ አልጠቀም፣ ብዙም ተጠቅሜም ለምን እውቀት አረብ ሀገራት እንደምታውቀውት በጣም አስቸጋሪ ስለሆነ በደንብ ነው እኔ ስቀባ እቀባለሁ። ዝም ብሎ ነካ ነካ አድርጌ ምናምን ሳይሆን፣ ለእናንተ ለማሳየት ሳይሆን፣ እኔ ስቀባ በኖርማል ስቀባ ቪዲዮ ምናምን ሳሰራ ራሱ ስቀባ ማለት ነው። በጣም ነው የምጠቀመው ቅባት ኮኮናት፣ በደንብ ጭምቅ አድርጌ ተቀብቼ ነው የምትሰራ። የምታጠበው አሁን ይሄ ምንድን ነው? ልታጠብ ስለሆነ ነው። ልታጠብ ስለሆነ ነው። ፀጉራችሁ እንዳይጎዳ በማበጠሪያ ትመነጫጭኩት። እኔ በጣም ፀጉር የምጎደው በማበጠሪያ ነው። ትግስት የለኝም ወይ ሙቀቱ ከመሬ ነው። ትግስት የለኝም እንደዚህ ምናምን እንደውም ዛሬ ያው ቅባት ስታደርጉት ራሱ ይፍታታል። የእኔ ፀጉር ኮኮናት ከነካው በነጋ እዚህ ላይ ኮኮናት ከነካውና በዚህ ደግሞ ምንድን ነው የጥቁር አዝሙድና ቀረፋ ወይም የስጋ መጥበሻ ልኪ አፍልቼ የቸዋናል። ይህንን ሁልጊዜ ላበጠር ሲል ከማበጠሪያ በፊት አርከፈክፈዋል። አርከፍክፍ አሸውና ከዛ ሳበጥረው በጣም በትንትን ነው የሚለው አይነቀልም፣ አይበጣጠስባቸው ዝምሪያችሁ የሆነ የፈረንጅ ወይም ደግሞ አረቦች ጋር የታየውን ምናምን ነገር አትሞክሩ። አረቦች የሚሞክሩት ምናምን አትሞክሩ። ከቻላችሁ ራሳች ቤታችሁ እየሰራችሁ ማለት ነው፣ ለመስራት ሞክሩ ማለት ነው። እንዚህ እንግዲህ ድምፅ ካላ ይቅርታ የቀሰላ ወይም የለስማሸነ ና አያሁት ሲቀባ የኔ ዘጉር ትንሽ ነው፣ በነገራችን ግን ስስ ቢሆንም በጣም ነው የሚያስቸግር ለማበጠር። አሁን ይህን ለብቻ ቀብቼ ጠም እየው ነበር ራሱ ተፈታብኝ ማለት ነው። እንደዚህ አድርጌ ትዕግስት ይጠይቃል አሉ ነገር ስትታጠበው ብቻ ለምን ቀምነ ላይ እንባችሁ ስትቀቡም ቀምሉት አንድ ላይ ሆኖ ከሚያስቸግራችሁ፣ በጣም ትዕግስት ይጠይቃል። ለእውነት ማለት ነው። እንደውም በጣም ትዕግስት የለኝም እንተሉኒ። አሁን ብዙ ሰው በሳምንት ይታጠባል። እኔ በሳምንት አልታጠብም። በሳምንት በ15 ቀን ምናምን ነው የምታጠበው። ለምን እኔ ፀጉሬ

መጀመሪያ ከመክፈል በፊት ልርጭ ዋለ። ከመክፈል በፊት በቴሌቪዥን የታየው ማስታወቂያ ሁሉ ዶክተር እንደዚህ ብሎኛል ምናምን። አስታውቀበታል ብላችሁ ዝምናችሁ ያገኛችሁት ነጋራ ትጠቀሙ። እቃው ከሚረዝም ብዬ እንግዲህ ይህንን ረጭችዋለሁ። ይህን ቅድም ተያይዞ አሳይቻችሁ ነበረው። ዋየት ስለሚያልበኝ በጣም ነው የሚያዘው አሁን ማበጠሪያ ብትሰድበት በጣም ነው ፀጉር የሚጎዳ ማለት ነው እና አድርጋችሁ እኔ የምፈልገው አሁን እዚህ ግንባሬ ላይ እዚህ አካባቢ ያለውን ሊወጣል የሚያደርግ ነገር የምፈልገው ሁላችሁት እዚህ ጋር ከፈሉትና መጀመሪያ ቅባት ስራ ስነካውት አላስቸግርኝም። በደንብ ነው ቅባት ረጭነ። ታዲያ እኔ አልጠቀምም እንደ ሰው በሳምንት ሁለቴ በሳምንት አላደርገውም በምን እንትን

ቀላም ፀሐይ ቦታ ቤት ሆኖ እንኳ ከባድ ነው። እንግዲህ ው እየተፈታ አስቸግሮኛል። ይ እዚ ጋር አሁን እንደዚህ አድርጌ ስታጥበው ምን ይመስላል፣ የሚለውን አብርና ያለ ማለት ነው።